በዚህ ጊዜ ኢየሱስ ምን አደረገ? ይህንን ነገር አየና ማፈራረስ ጀመረ፣ ነገሮችን ጅራፍ አበጅቶ በጎችን፣ በሬዎችን ከመቅደስ ምን አደረጋቸው? አወጣቸው። የለዋጮችንም ገንዘብ ገለባበጠ ይላል፣ አፈሰሰ። እነዚህ እየተቀያየሩ ኤክስቼንጅ እየተደረገ ያለውን ገንዘብ አፈሰሰ። ኢየሱስ ገበቶቻቸውን ገለባበጠ፣ እርግቦችን ሻጪዎችንም ከዚህ ውሰዱ ብሎ እንዳባረረ እርግቦችንም፣ ሁሉንም ነገር ከዛ ቤት እንዳባረረ እንመለከታለን። ለምን ሲባል የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። ለምንድን ነው ኢየሱስ የአባቴን ቤት ያለው? የኢየሱስ ልጅነትና የኛ ልጅነት አንድ አይደለም። አብም አባትነቱ ከኛ ለየቅል ነው የሚለውን ነው። ምን አይነት ልዩ እንደሆነ እያ የአባታችንን ቤት አላለም፣ የአባቴን ቤት ነው የሚለው። በዚህ መጽሐፍ የመጨረሻዎቹ ክፍሎች ላይ ኢየሱስ ከሞት ከተነሳ በኋላ ለመቅደላዊት ማርያም ያላትን ነገር እናስታውሳለን። እንደዚህ ብለሽ ሄደሽ ንገሪያቸው ወደ አባቴና ወደ አባታቸው ወደ አምላኬና ወደ አምላካቸው አርጋለሁ ብሏል ብለሽ ንገሪያቸው ብሎ እንደነገራት ነው። አባትነቱ ለየቅል ነው። እዚህ ክፍል ላይም ምን ያህል ቅርብ እንደሆነ ለአብ እሱ የምንረዳው እንደኛ አይደለም። እኛ ልጅ በሆንበት መልኩ አይደለም። የእሱ ልጅነት የእሱ የባህሪ ልጅነት ነው። እሱ ከጥንተ ዘላለምም ልጅ ነው። እኛ በሱ የተገኘን ልጆች ነን። እና አባቴ የአባቴን ቤት ሲል ያንን እንደሚያመለክትና የቤት ቅናት ይበላኛል ተብሎ የተጻፈው ደግሞ ደቀ መዛሙርቱ ትዝ እንዳላቸው እንመለከታለን። አሁን የአይሁድ ችግር ከዚህ ክፍል በኋላ ይጀምራል። እንደዚህ ብለው ይጠይቁታል። ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። አይሁድ ሁሌ ምልክት ይሻሉ። የሚገርመው ግን የቱንም ያህል ምልክት ቢያዩ አያምኑበትም። የቱንም ያህል ምልክት አይተው አይተው አይተው አይሁድ አያምኑበትም። ነገር ግን ምልክት ይሻሉ ሁሌም። በቆሮንቶስ መጽሐፍ ላይ እንደተጻፈልን ነው አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ደግሞ ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ተብሎ እንደተጻፈን ምልክትን አሳየን፣ ይህንን ስለምታደርግ አንተ ምንድን ነው ምልክት የምታሳየን? ምልክት ንገረን ብለው በአጭሩ ስለ መሲህነት፣ መሲህ እንደሆንክ እናምን ዘንድ ትፈልጋለ። ምልክት አሳየን ነው ሀሳቡ። ኢየሱስ አንድ ምልክት ሰጣቸው። ኢየሱስ ሁሌ ምልክት ሲሰጣቸው አንድ ምልክት ነው የሚሰጣቸው። ያም ምልክት ከሞቱ ጋር የሚገናኛል፣ ከሞቱ ጋር የሚገናኝ ምልክት ብቻ ነው የሚሰጣቸው። ከዚህ በፊትም እንዳወራ ነው አይሁድ ምልክትን በሚጠይቁበት ጊዜ ኢየሱስ ከነብዩ ከዮናስ ምልክት በቀር ለዚህ ትውልድ ሌላ ምልክት አያስፈልገውም እንዳለ እንመለከታለን። ስለ ሞቱ ሲናገር ማለት ነው። ነብዩ ዮናስ ምንድን ነው የሆነው? በአሳ አንበሪ ሆድ ውስጥ ሶስት ቀንና ሶስት ሌሊት ሆኗል። ኢየሱስም በምድር ሆድ ውስጥ ሶስት ቀንና ሶስት ሌሊት እንደሚሆን በምልክት መልኩ ነገራቸው፣ ሰዎቹ ባያምኑትም ወይም ባይገባቸውም። አሁንም ኢየሱስ ከሞቱ ጋር የተገናኘ ምልክት ነው የሚሰጠው፣ ከሞቱ ጋር የተገናኘ ግን ያለበትን ስፍራ የሚያማክል ምልክት ይነግራቸዋል። ያለበት ስፍራ አይሁዶች የሚደነቁበት እየተሰራ ያለ ቅድም እንዳወራ ነው ሄሮድስ እየጠገነው ያለ ታላቅና አስደናቂ ቤተ መቅደስ ነው ቤተ መቅደሱ ያብለጨልጫል። ያብለጨልጫ ሲባል ቃላት ከሚያጥሩት በላይ የሚያብለጨልጭ ምርጥ ቤተ መቅደስ ነው፣ ግን ገና አላለቀም። በጣም ደስ የሚል የሚማርክ የትም ምንም የማይገኝነት እንከን የማይወጣለት አይነት ቤተ መቅደስ ነው። ኢየሱስ በዚህ በቤተ መቅደሳቸው መጣ። አሁን ምን አለ? ይህንን ቤተ መቅደስ አፍርሱት፣ በሦስት ቀንም አነሳዋለሁ አላቸው። ቤተ መቅደሱ 46 ዓመት ቆይቷል እየተሰራ እሱ ግን አፍርሱት ነው እንደ ቀላል ነገር አፍርሱት፣ እኔ በሶስት ቀን አነሳዋለሁ የሚለው ቃል እነሱ አልገባቸውም። ኢየሱስ ስለ ገዛ ሰውነቱ ስለ ሞቱ እየተናገረ ነው። ሁሌ የሚያወራው ስለ ሞቱ ስለሆነ እሱ ስለ ሞቱ እየተናገረ እያለ እነሱ የሚያስቡት ስለ ቤተ መቅደሱ መፍረስ ነው እና ያንን ቤተ መቅደስ ደግሞ እኛ ራሱ ስንገነባ 46 ዓመት ሞልቶን እስከ ዛሬ አላለቀ። 46 ዓመት እየተገነባ ያለውን እሱ አነሳለሁ ብሎ እንዴት ነው በአንድ የሚያነሳው አይነት ነገር ነው በሶስት ቀን። 46 ዓመት የሞላን ቤተ መቅደስ በሶስት ቀን ስለማፍረስ ያስባሉ፣ ኢየሱስ ስለ ራሱ ሞትና ትንሣኤ ደግሞ ይናገራል ማለት ነው። ኢየሱስ ሲከሰስ የተከሰሰው በዚችኛዋ ነገርም እንደሆነ መርሳት የለብንም። አይሁዶች ካህናት ኢየሱስ ክርስቶስን መክሰሻ አምጡ ሲባሉ ለመክሰስ ያሉት ጵላጥዮስ ፊት ሄደው የከሰሱት ነገር በዚችኛ ነው። ይህንን ቤተ መቅደስ አፈርሳለው በሶስት ቀን አነሳለሁ ብሏል ብለው ነው። አፈርሳለው አላለም። ይሄ ክፍል ላይ አይተናል። ኢየሱስ ቤተ መቅደስ አፈርሳለሁ አላለም። አፍርሱት ነው ያለው እነሱን ነው ያለው አፍርሱት ነው የሚለው እነሱ ግን ሲከሱት የውሸት ክስ ስለሆነ የሚከሱት አፈርሳለሁ ብሏል ሀሰተኞች ናቸው ሀሰተኞች ስለሆኑ አፈርሳለሁ ብሏል ብለው ኢየሱስን እንደ ከሰሱት እንመለከታለን ኢየሱስ ግን ያለው አፍርሱት ነው የሚያወራው ስለ ገዛ ሰውነቱ ነው ይህንን ነገር ደግሞ ገና ደቀ መዛሙርቱ እራሱ ያስተዋሉት ያስተዋሉት ራሱ ደቀ መዛሙርቱ ከምን በኋላ ነው ይላል? ከሙታን ከተነሳ በኋላ ነው። ደቀ መዛሙርቱ እራሱ ይህንን ስለ ሰውነቱ እንደተናገረ ያመኑት ራሱ ከሞት ከተነሳ በኋላ ነው። ይህን ዮሐንስን ወንጌል ስናጠና አስቀድመን መግቢያ ላይ የተመለከትነው ነገር አለ። እሱም ምንድነው የተመለከትነው ዮሐንስ ወንጌል የተጻፈው ከኢየሩሳሌም ቤተ መቅደስ መፍረስ በኋላ ነው። ከኢየሩሳሌም መፍረስ በኋላ የተጻፈ ወንጌል እንደሆነ እንመለከታለን። ነገር ግን ዮሐንስ ሁል ጊዜም ይሄ ነገር ከአእምሮ እንደማይጠፋ የቤተ መቅደሱ ስርዓት ሁሉ ነገር አእምሮ ላይ እንዳለ፣ ኢየሱስ ቤተ መቅደሱ አካባቢ ያደረጋቸው ነገሮች አእምሮ ላይ እንዳለ እንመለከታለን። ይህንን የአባቴን ቤት ቤቴ የጸሎት ቤት ተብሎ ይሆናል ተብሎ ተጽፏል። እናንተ የወንበዴዎች ዋሻ ያደረጋችሁት፣ የንግድ መናሪያ ያደረጋችሁት እያለ ኢየሱስ የሚናገረው ነገር ቤተ መቅደሱ አካባቢ ያላቸው ነገሮች ከአእምሮ አይጥ አሁን ላይ ግን አሁን ላይ የምናያት ቤተ ክርስቲያን ምን ትመስላለች? እንዲህ አይነት ነገሮችስ የሉባትም። ኢየሱስ ክርስቶስ እኮ በእንደዚህ አይነት ጊዜ እጅግ በጣም ተቆጥቶ ጅራፍ አበጅቶ እንደዚህ አይነት ንግዶች እዛ አካባቢ ላይ እንዳይደረጉ አባሮ ነበረ። ይሄ አደባባይ ላይ የአዛብ አደባባይ ተብሎ ያለው አደባባይ ላይ እንዳይደረግ ኢየሱስ ጅራፍ አበጅቶ ሁሉንም ነገር ከዛ በታትኖ አባሮ አውጥቶ ነበረ። አሁን ላይ ያለችው ቤተ ክርስቲያን ላይ ታዲያ ለምንድን ነው በየደጃፎቿ የተለያዩ ንግዶችን የምትሸጠው ያውኗ? ቤተ ክርስቲያን በተለይ እነ ዘይትን፣ እነ ሶፍትን፣ እነዚህ ነገሮችን ያውም ባልተለመደ ዋጋ ይፈውሳል፣ ያድናል፣ የተጸለይበት ነው፣ ወይም ሊጸለይበት ነው፣ ይዛችሁት ግቡ አይነት ነገር እየተደረገ ለምን ይሸጣል? ለምን ይሸጣል? ለምን ማባረርስ አልተቻለም? ለምንድን ነው መበታተን ያልተቻለው? ምንድን ነው እየሰራ ያለው? የአሁኗ ቤተ ክርስቲያን ምን እያደረገች ነው ያለችው? ወንጌልንስ የምትሰብክ ከሆነ ለምንድን ነው በድፍረት የማትሰብከው? ኢየሱስ ያባረረውን ነገር የበታተነውን ነገር ንግድን የመሰለ ነገር በዛ አካባቢ ላይ የሚደረግ ንግድን የመሰለ ነገር ለምን አታባረም? በነገሩ አሁን ላይ ያለችዋ ቤተ ክርስቲያን ህንፃ አደለችም፣ ህንጻ አደለም፣ ሰው ነው። ቤተ ቤተ ክርስቲያን የሚባለው ሰው ነው። ይህንን መቼም እንዳንረሳ፣ እኛ ነን ቤተ ክርስቲያን እንጂ ህንፃው፣ መሰብሰቢያ አዳራሹ፣ እሱ አይደለም ቤተ ክርስቲያን። እሱ የቅዱሳን መሰባሰቢያ አዳራሽ ነው። ቅዱሳን ከሌሉ ደግሞ እርኩሳንም ይሰባሰባሉ። ይህንን መዘንጋት የለብንም። ከዚህ በፊት በደርግ ዘመን ላይ የተደረጉ ነገሮችን እናውቃለን። ቤተ ክርስቲያን ተብሎ ወይም አዳራሽ ተብሎ የሚሰበሰቡበት ቦታ ላይ የተለያዩ ሽያጮች እንደሚደረጉ እንደ ኖርማል መደበኛ ሽያጭ አንዳንዱ ደግሞ እንደ መጋዘን ተደርጎ እንደተቀመጠን የምናውቀው ነገር ነው እና እንደዚህ አይነት ነገሮች መደረጋቸው አይቀርም። ቤተ ክርስቲያን ሰው ነው ያልኩት ለዛ ነው። ኢየሱስም አካሌ ሲል ብሎኬቱን አደለም፣ ብሎኬቱን አደለም አካሌ ያለው አካሉ እኛ ነን፣ እኛ ነን ብልቶቹ እና እኛ ነን አካሎቹ፣ እና ይህንን መዘንጋት የለብንም። ነገር ግን ሆኖም እነዚህ የቅዱሳን የሚሰባሰቡበት አካባቢ ላይ ለምንድን ነው የሚያውክ የሚበጠብጥ ነገር የሚደረገው? ከክርስቶስ ወንጌል ፈቀቅ እንድንል የሚያደርግ ነገር፣ ለምሳሌ ዘይት አያድንም እናውቃለን። ግን ሰዎች አሁን ላይ ዘይት እንደሚያድን ራሱ የሚከራከሩ ሰዎች አሉ። አንድ ሰው እነሱ ቅዱስ ነው ወይም ደግሞ በጣም የተቀባ ነው ብለው የሚሉት ሰው ነብይ ሊሉት ይችላሉ። እንደዛ አይነት ሰው ይሄ ዘይት ላይ ከጸለየበት ዘይቱ ያድናል የሚል እምነት ውስጥ የገቡት ለምን ይመስለናል? እናውቃለን፣ በየትኛውም የመጽሐፍ ቅዱስ ክፍል ዘይት ያድናል ተብሎ የተጻፈበት ቦታ የለም። የሚያድነው እምነቱ ነው ነው የሚለው የእምነቱ ጸሎት ማለት ነው ያ የተጸለየው ጸሎት ነው እንጂ የሚያድነው ዘይት ምንም ጥቅም እንደሌለው፣ ነገር ግን እንደ ሲምቦል እንደሚያገለግል እናውቃለን። ግን ሰው እንደዛ አድርጎ እንዲያምን ክርስቲያኑ ከክርስቶስ ፈቀቅ እንዲል አይኑን ከኢየሱስ ላይ ከመትከል ይልቅ ዘይት ላይ ቁሳቁስ ላይ እቃ ላይ እንዲተክል ሲደረግ ቤተ ክርስቲያን ደግሞ ምን እየሰራ? እንዲህ አይነት ነገር ለምንስ ማፈራረስ አቃታት? ለምን በገንዘብ እጅ ወደቀች? ቤተ ክርስቲያን የድሯ ቤተ ክርስቲያን በገንዘብ የማትረታ የማትሸነፍ፣ እያንዳንዱ የሚደረጉ ነገሮች አገልግሎቶች ገንዘብ ቢያስፈልጋቸውም ለገንዘብ ተብሎ ግን መስዋዕትነት አይከፈል። የክርስቶስ ወንጌል አይቀየጥም ነበረ። አሁን የክርስቶስ ወንጌልም ይቀየጣል። ብዙ ነገር አለ። ለምን ሆነ? ይህ ክፍል እንደዛ አይነት ነገሮችን እንድናሰላስል ይጠቅመናል። ቤተ ክርስቲያን ዙሪያ አካባቢ ላይ በቅዱሳን ዙሪያ አካባቢ ላይ እየተደረጉ ያሉትን ነገሮች የምንማራቸውን ትምህርቶች በደንብ እንድናጤን የሚረዱ ናቸው። መባረር ያለባቸው ትምህርቶች መውጣት፣ መፈራረስ ያለባቸው ትምህርቶች መፈራረስ መቻል አለባቸው፣ መውጣት መቻል አለባቸው። በክርስቶስን ሊሸፍን የሚቆም ምንም አይነት ነገር ሰውም ለምን አይሆንም፣ መነሳት አለበት። ሰው ራሱ ማለት ነው ኢየሱስን ሸፍኖ ሊቆምብን ጋርዶ ሊቆምብን አያስፈልግም። እኛ የምንሰብከውም የተሰቀለውን ኢየሱስን ነው። ከዛ ውጪ ልንሰብክ አልተፈቀደልንም። ፍቃድ ራሱ የለንም። ከዛ ውጪ የመናገር ድፍረትም የለንም። ሐዋርያው ጳውሎስም ሲሰብክ ሌላ ነገር እንዳላውቅ ሁሉ ቆርጫለሁ ያለው ስለ ክርስቶስ ነው። ከክርስቶስ መስቀል ነገር ውጪ ሌላ ምንም እንዳላውቅ ቆርጬ የነበረ በቆሮንቶስ በነበርኩበት ጊዜ አለ ጳውሎስ። እኛ ታዲያ ለምንድን ነው ያልቆረጥ ነው? ከክርስቶስ መስቀል ውጪ ሌላ ነገር ላለማወቅ ብዙ ጥያቄዎች አሉ። ይህንን በዚህ ክፍል ላይ ይህን ያህል ካየን በሌላው ክፍል ላይ አንዳንድ ነገሮችን እየጨመርን የምንሄድ ይሆናል። ከዚህ በኋላ በቀጣይ ክፍል የምንመለከተው የዮሐንስ ወንጌል ምዕራፍ ሶስትን ኢየሱስ ክርስቶስ ከኒቆዲሞስ ጋር የነበረውን ቃለ ምልልስ እናያለን እዚህ ክፍል ላይ ነካክተን ያለፍናቸውን በተለይም እነዚህ በዓላትን የተመለከቱ ነገሮችን በደንብ በጥልቀት እናያለን። ወደፊት በምንገፋበት ጊዜ ተደጋግሞ ስላለ ነው። በደንብ የምናነሳባቸው ክፍሎች አሉ። ከዚህ ክፍል ላይ በደንብ መረዳት ያለብን ነገሮችን ለማጠቃለል ያህል እዚህ ክፍል ላይ ኢየሱስ ክርስቶስ ቃና ላይ ተገኝቶ ያደረገውን ተአምራት ከትምህርቶች ውስጥ መዘንጋት የለብንም። ይህም ኢየሱስ ክርስቶስ አስተምህሮ የቀየረበት መንገድ አንደኛው ነው። ይህም ለመንጻት አይሁዶች ይጠቀሙት የነበረውን ውሃ ከዚህ በኋላ በውሃ መንጻት አይቻልም፣ የሚነጻውም ማንም ቢሆን የሚነጻው በኢየሱስ ክርስቶስ ደም ነው የሚል ትምህርት ለመቀየር ውሃውን ወደ ወይን ጠጅ ቀየረው። የወይን ጠጅ የሚያመለክተው ሁልጊዜም የኢየሱስ ክርስቶስ ደም ነው ብለን አይተን ነበረ። ሌላኛው ደግሞ ኢየሱስ ክርስቶስ ከተአምራቶች ሁሉ የመጀመሪያውን የሚባለውን ተአምር ያደረገው ቃና የምትባለ ቦታ ላይ እንደሆነ ተመልክተናል። ከዛም ውጭ ኢየሱስ የፋሲካን በዓል ለማክበር ወደ ኢየሩሳሌም መጥቶ እንደነበርና በኢየሩሳሌም ቤተ መቅደስ አካባቢ ስለተፈጠሩት ነገሮች ተመልክተናል። ኢየሱስ ክርስቶስ እያንዳንዱን የለዋጮችንም እርግብ ሻጮችንም ሁሉ ከዚህ አስወግዱ ብሎ ከቤተ መቅደሱ አካባቢ አስወግዶ ኢየሱስ ክርስቶስ ስለ ራሱ ማንነት የተናገረበት አንተ ይህንን የምታደርገው በምን ሥልጣን ነው፣ እስኪ ንገረን ብለውት እንደጠየቁት ምልክት ምንድን ነው ምታሳየን? ብለው እንደጠየቁት ኢየሱስም ቤተ መቅደሱን ምሳሌ ወስዶ፣ ነገር ግን ስለ ራሱ ሞትና ትንሳኤ እንደተናገረ ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን ደግሞ አነሳዋለሁ እንዳለ፣ ይህ ነገር ደግሞ ዞሮ ዞሮ ሄዶ ከሞቱ ጋር እንደተገናኘ ኢየሱስ ክርስቶስ እንዲፈረድበት እንዲሰቀል ከተከሰሰው ክስ መካከል አንደኛው ኢየሱስ ቤተ መቅደሱን አፈርሳለሁ በሶስተኛው ቀን አነሳለሁ ብለው ብሏል ብለው የወሰዱት ከዚህ ንግግር እንደሆነ ኢየሱስ ግን ቤተ መቅደሱን አፈርሳለሁ እንዳላለ አፍርሱት ብቻ እንዳለ በዚህ ክፍል ላይ ተመልክተናል። እና በዚህ ክፍል ላይ ይህንን ካየን በቀጣይ ክፍል ብዙ የምናያቸው ነገሮች ይኖራሉ።